ሰላም ጤና ይስጥልን ተመልካቾቻችን፣ እንኳን ወደ ኢትዮ ኤአይ ኢንሳይት በሰላም መጣችሁ። በኃይሉ ነኝ። በዛሬ ፕሮግራማችን የምንመለከተው ኖትቡክ ኤልኤም ምን ይሆናል። ኖትቡክ ኤልኤም ከቅርብ ጊዜ ወዲህ እንግዲህ እጅግ በጣም ፓወርፉል የሆነ ቱል እንዲሆን ተደርጓል። ጀሚናይ ቱ ፖይንት ፋይቭ ፓወር ያደረገዋል፣ አሁን ላይ ማለት ነው። ከዛ ውጭ ወደ ሀምሳ የሚጠጉ ቋንቋዎችን መሸፈን ይችላል። ከዛ ውጭ እጅግ በጣም ፓወርፉል ነው። ኢንተርኔትን ቀጥታ ሰርች ማድረግ እንችላለን። ከዚህ በፊት ሪሶርስ ነበረ ሎድ የምናደርግለት ነገር ግን አሁን ቀጥታ ከኖትቡክ ኤልኤም ላይ ሰርች የማድረግ አቅም ተፈጥሮለታል ማለት ነው። እጅግ በጣም የሚገርም መሳሪያ አድርገውታል። እሱን እንመለከታለን። ከዛ በተጨማሪ በዚህ ቪዲዮ ውስጥ ዲጂታል ፕሮዳክት የተመለከቱ ጉዳዮችን እንዴት አድርገን ሪሰርች ማድረግ እንችላለን። አሁን እንግዲህ ዘመኑ የዲጂታል ዘመን ነው። የአርቴፊሻል ኢንተለጀንስ ዘመን ነው። ዲጂታል ፕሮዳክቶች ደግሞ በጣም ገበያውን እየተቆጣጠሩት ነው እና ይሄ ማርኬቱ እጅግ በጣም እያደገ ያለን ነገር እንዴት ማወቅ እንችላለን? ምንድን ነው እሱ፣ ምን ይመስላል የሚለውን ነገር ኖትቡክ ኤል ኤም የምንተጠቅመን ሪሰርች እናደርጋለን። ማይንድ ማፕ እንሰራለን። ማይንድ ማፕ ሰርተን እያንዳንዱ ዲቪዥን ምን እንመለከታለን ማለት ነው። ከዛ ውጪ አንዳንድ ጥያቄዎች እዛው ፕሮሰስ ውስጥ እንጠይቃለን። ከዛ በተጨማሪ መጨረሻ ላይ ደግሞ እንደ ፖድካስት አይነት ነገር ጀኔሬት እናደርጋለን ማለት ነው። ስለዚህ በዚህ ፕሮሰስ ውስጥ ብዙ የምንማረው ነገር ይኖረናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። እንደዚሁም ደግሞ ላይክ ኮሜንት ካላችሁ ይበረታታል። መልካም ቆይታ። ኖትቡክ ኤል ኤም እንግዲህ የጉግል ፕሮዳክት ነው። ስለዚህ በቀላሉ ጂሜላችን ለመጀመሪያ ሳይን ኢን ማድረግ አለብን። ከዛ በኋላ ቀጥታ ጉግል ላይ መተን ኖትቡክ ኤልኤም ብለን መስጠት ነው። ከዛ ኖትቡክ ኤልኤም ብለን ስንሰጠው ጉግል ላይ እንደዚህ ያመጣልናል። ከዛ የምናገኘውን የመጀመሪያውን መክፈት እንችላለን። በዛን ጊዜ ይሄ እንደዚህ ይመጣልናል ማለት ነው። እንደምትመለከቱት ይህንን ይመስላል እንግዲህ። እዚህ ጋር እንደምንመለከተው በዋናነት እንግዲህ ይሄ ቱል ከጀሚናይ አሁን ላይ ከጀሚናይ 2.5 ጋር ኢንቴግሬት አድርጎ ነው ያለው። እዚህ ጋር 2.0 ነው የሚለው ነገር ግን አሁን ላይ ከ2.5 ፕሮ ጋር ኢንትግሬት እንዳደረገ ይታወቃል። ስለዚህ ብዙ አይነት ነገሮችን ያደርግልናል። እዚህ ጋር እንደምንመለከተው ሪሶርሳችን አፕሎድ ማድረግ እንችላለን። እንደዚሁም ደግሞ እንደ ሪሰርች ያደርግልናል። በጣም ብዙ ነገሮች ያደርግልናል። ከዛ ውጪ የኦዲዮ ፊቸር አለው። ከዚህ በፊት የሰራ ነው አንድ ቪዲዮ አለ። እዛ ላይ እንግዲህ መሰረታዊ የሚባሉ ነገሮችን ከዚህ ቀደም በነበረው ፊቸር የተሰራ ነው ቪዲዮ አለ ማለት ነው። እዛ ላይ ኢንትሮዳክሽን ማየት ትችላላችሁ። ነገር ግን ይህንን ይመስላል እንትኑ እጅግ በጣም ቀላል ነው። ከዛ በኋላ እዚጋ ትራይ ኖት ቡክ ኤልኤም የምትለዋን ክሊክ ማድረግ ነው። እሱን ካረግን በኋላ እዚጋ የፕራይቬሲ ኖቲስ ይመጣልናል። ይህ እንግዲህ ከዛ በኋላ እዚጋ ክሊክ አድርገን ኦኬ ማለት ነው ማለት ነው። ስለዚህ በቀላሉ ወደዚህ ኢንተርፌስ ወሰደን ማለት ነው። እንደምንመለከተው ኖትቡክ ኤልኤም የተለያዩ ጥቅሞች አሉት። የተለያዩ ነገሮችን ማከናወን ይችላል። የመጀመሪያው እዚጋ እንደምንመለከተው ስክሪናችን ላይ እንደምንመለከተው ኮምፕሌክስ የሆኑ ማቴሪያሎች ሊኖሩ ይችላሉ። የተለያዩ ዶኪመንቶች፣ የተለያዩ መጽሐፍት፣ የተለያዩ ሪሶርሶች ሊኖሩን ይችላሉ። ለምሳሌ አርባ ሃምሳ ሰላሳ የሚሆኑ ሪሶርሶች በአንድ ጊዜ ሊኖሩ ይችላሉ ይችላሉ እነኛን ሁሉ አንብበን መረዳት አስቸጋሪ ሊሆን ይችላል። ወይም ደግሞ ከእነኛ ነገሮች ውስጥ የምንፈልገውን ኢንፎርሜሽን መዞ ማውጣት ከባድ ሊሆን ይችላል። ነገር ግን በቀላሉ እነኛን መረጃዎች ወይም እነኛን ሪሶርሶች ለኖትቡክ ኤልኤም በመስጠት ከዛ ውስጥ የምንፈልገውን ነገር ሰርች አድርገን ማግኘት እንድችል ያግዘናል። ሰመራይዝ ማድረግ ይችላል ማለት ነው። ከዛ ውጪ ማይንድ ማፕ ሰርቶ በትክክል ነገሮች እንዴት ብራንች አውት እንደሚያደርጉ በቀላሉ ያሳየናል። እሱን እንመለከታለን ዛሬ ጥያቄዎች ካሉን እነኝን ጥያቄዎች በቀላሉ በተለይ ኪ ኢንሳይት የሚባሉ ወሳኝ የሚባሉ ግኝቶች ሀሳቦችን ከዛ ውስጥ ፒክ ለማድረግ እጅግ በጣም መሰረታዊ የሆነ መሳሪያ ነው ማለት ነው፣ ኖትቡክ ኤልኤም። ከዛ ውጭ የኦዲዮ ፎርማት አላቸው ወይም ደግሞ እንደ ፖድካስት የሆነ ነገር አለ የሰራውን ነገር እነኛን ሪሶርሶች ጠናቀራቸውን ሪሶርሶች ወደ ኦዲዮ ቀይሮ እንደ እንድናዳምጥም ያግዘናል በቀላሉ አንዳንድ ጊዜ በማንበብ ብቻ ማንረዳቸውን ነገሮች በጽሁፍ ብቻ በቴክስት ብቻ ማንረዳቸውን ነገሮች በድምጽ እንድንረዳ ያግዘናል ማለት ነው። በጣም ሳቢ በሆነ መንገድ በተለይ ይሄኛው ፊቸሩ አሁን ወደ ሀምሳ አካባቢ የሚሆኑ የላንጉዌጅ ስለተጨመረለት፣ ከዚህ በፊት እንግሊዝኛ ብቻ ነበረ የሚሰራው አሁን ግን ወደ ሀምሳ የሚሆኑ ቋንቋዎችን መስራት ይችላል። እጅግ በጣም ፓወርፉል ቱል እንደሆነ እንመለከታለን ማለት ነው። እንግዲህ የኢትዮጵያ ቋንቋዎችም ወደ ከፊት ይካተታሉ ብለን ተስፋ እናደርጋለን። እንግዲህ አሁን እስኪ በተግባር ደግሞ ምን እናደርጋለን ኖትቡክ ኤልኤም እንዴት የዲጂታል ፕሮዳክት ቢዝነስን እንድንጀምር ሊያግዘን እንደሚችል እንመለከታለን። ሪሰርች ከማድረግ ጀምረን ማይንድ ማፕ ከመስራት ጀምረን ያሉ ፕሮሰሶችን እዚ ጋር እንዴት አድርገን እንደምንጨርስ አብረን እንመለከታለን ማለት ነው። መጀመሪያ ማድረግ ያለብን እንግዲህ ሶርስ መስጠት ነው። ለኖትቡክ ኤልኤም ሶርስ መስጠት መቻል አለብን። ስለዚህ ጋር እንመጣና ፕሮጀክታችንን ክሬት እናደረጋለን ወይም ደግሞ ኖትቡካችንን ክሬት እናደረጋለን ችንቦክስን ከፍታትን እንግዲህ ጊዜ ጋር እንደምንመለከተው ሶርሳችን ለመጨመር የተለያዩ አማራጮች አሉን። የመጀመሪያው ምንድነው? እሱ ከጉግል ድራይቭ ላይ ቀጥታ ጉግል ዶክ ማምጣት እንችላለን ወይም ደግሞ ጉግል ስላይዳችንን በቀጥታ ማምጣት እንችላለን። እዛ ላይ ያለን ሪሶርስ ማለት ነው። ከዛ ውጭ ሊንክ ካለን የዌብሳይት ሊንካችንን እዚህ ጋር ማስቀመጥ እንችላለን። ወይም ደግሞ የዩቲዩብ ቪዲዮች ሊንኮች ካሉን እንደዛ እነሱ ማድረግ እንችላለን። ከዛ ውጭ ደግሞ ኮፒ ማድረግ እንችላለን። እዚጋ እንደምንመለከተው ማለት ነው። አሁን ደግሞ አዲስ የተጨመረው እዚህ ጋር እንደምትመለከቱት ዲስከቨር ሶርስ የሚል አለ። እስን ዲስከቨር ሶርስን ክሊክ በማድረግ ቴክስት በማስገባት ቀላል ፕሮምፕት በመስጠት ቀጥታ እራሱ ሶርሶች እንዲያመጣልን ማድረግ እንችላለን። ይሄ ደግሞ በጣም ፓወርፉል የሆነ ቱል ነው ማለት ነው። እንግዲህ እነኚህ ነገሮች በማድረግ መስራት እንችላለን ማለት ነው። እንግዲህ ለዚህ ፐርፐዝ እስኪ አንድ የሪሰርች ሪፖርት እንስራ። ይህን ሪሰርች ሪፖርት ለመስራት ዲፕ ሪሰርች ማድረግ አለብን። ለዲፕ ሪሰርች ደግሞ በቀላል ዙም ብለን ማለት ነው ቻጅቢቲ ላይ እንመጣና ይህንን ፕሮምት እንሰጠዋለን። ይህን ፕሮምት የምንሰጠው ለምንድን ነው እሱ ኖትቡክ ኤል ኤም ላይ እንደ አንድ የሪሶርስ ግብአት ለመጠቀም እንዲያስችለን ማለት ነው። ስለዚህ ጋር መጥቼ እኔ ዲፕ ሰርች አድርገዋለሁ ማለት ነው ለ ቻጅቢቲ እዚህ ጋር እንደምትመለከቱት ዲጂታል ፕሮዳክት ላይ የቢዝነስ ሪሰርች ስራ ላይ ነው ያልኩት ማለት ነው። እንግዲህ ስለዚህ እዚህ ጋር እመጣና ይሄን መጀመሪያ ፕሮዲውስ አደርጋለሁ። አሁን ለቻጅቢቲ የሰጠነውን ስራ አጠናቋል። ከቻጅቢቲ ያገኘነውን ስራ ቀጥታ እንወስድና እዚህ ጋር እንመጣለን። ስለዚህ ኮፒ ነው፣ ቴክስት ነው ኮፒ ያደረግኩ። ስለዚህ ጋር ኮፒ ቴክስት የምትለዋን ክሊክ አደርጋለሁ፣ እንደምትመለከቱ ከዛ በኋላ እዚህ ጋር በቀላሉ ፔስት አደርግለታለሁ ማለት ነው። ይሄን ካደረኩ በኋላ ኢንሰርት ትለዋለሁ እዚህ ጋር አንድ ሶርስ ጨምረን ማለት ነው። ስለዚህም እንደ መጀመሪያ ሪሶርስ ያገኘነውን እዚህ ጋር በቴክስት መንገድ መንገድ ጨምረንለታል ማለት ነው። ሌሎች ሶርሶችም ካላችሁ መጠቀም እንችላለን ማለት ነው። እንግዲህ የመጀመሪያው ሶርሳችንን ሰጥተናል። አሁን ሁለተኛው ደግሞ የሚሆነው ምንድን ነው፣ እሱ ሁለተኛውን ሶርስ እንሰጣለን። ይህን ግን የማደርገው በተለየ መንገድ ነው። እዚጋ እንደምትመለከተው ዲስከቨር የምትል በተናለች፣ እዚች ሰርች እንትኗን ማለት ነው። ስለዚህ እሷን ክሊክ አደርጋለሁ። ስለዚህ ጋር ምን እሰጠዋለሁ ማለት ነው። ታፕ ቴን ዲጂታል ፕሮዳክት ታይፕስ ኤን አይዲያስ ኢን 2025 ብዬዋለሁ። ጋ እንደምትመለከቱት ስለዚህ ጋር ሰርች ለዋለሁ። ይሄ እንግዲህ ምንድን ነው የሚያደርገው ቀጥታ የተለያዩ ክሬዲብል የሆኑ ሶርሶች ላይ በተለይ በዋናነት ደግሞ ጉግልን ይጠቀማል፣ የጉግል ፕሮዳክት ስለሆነ ማለት ነው። እጅግ በጣም ክሬድብል ወይም ታማኝነት ያላቸውን ሶርሶች ላይ ይሄድና እኔ በጠየቁት ጥያቄ ላይ በሰርች ኢንጂን ውስጥ ሀይ ራንክን የሆኑ ሪዛልቶችን ያመጣልኛል ማለት ነው። ጉግል ላይ ሰርች ስናደርግ መጀመሪያ የሚመጡ ሪዛልቶች አሉ። ከነኛ ውስጥ ነው ፒክ እያደረገ የሚያመጣው የተለያዩ ነገሮችን እንግዲህ በዛ መሰረት ያመጣል ማለት ነው። ስለዚህ ጋር እንደምትመለከቱት ይህንን ነገር እንትና እዚህ ጋር አምጥቶልኛል። አያችሁ እዚህ ጋር ወደ አስር ሶርሶች በአንድ ጊዜ ማክሲመም አስር ነው የሚያመጣው፣ አስር አምጥቶልኛል ማለት ነው። አሁን ቀጥሎ ማድረገው ምንድን ነው? ከእነኝን አነብና እዚህ ጋር እየተመለከትኩኝ የምፈልገውን አስቀራለሁ፣ ማልፈልገውን ግን አቮይድ እንዲያደረግ አደረጋለሁ ማለት ነው። ስለዚህ በዚህ መሰረት የመጀመሪያውን ስንመለከት ይሄ በጣም አሪፍ ነው፣ ስለዚህ ኪፕ አድረገዋለሁ። ክሊክ እዚህ ጋር ሰሌክትድ እንደሆነ ተወዋለሁ ማለት ነው። ሁለተኛውም አሪፍ ነው። ይሄኛውም እንግዲህ ፒዲኤፍ ሪፖርት እዚህ ጋር ይታየኛል፣ እሱንም ተወዋለሁ፣ አስቀምጠዋለሁ። የመጨረሻውን አልፈልገውም፣ ይህን አወጣለሁ። ስለዚህ አሁን ዘጠኝ ሶርሶች አሉ። ምን አረጋሉ? ኢምፖርት አርግለዋለሁ ማለት ነው። አያችሁ፣ ወደ ዘጠኝ ሶርስ እንግዲህ በቀላሉ እዚሁ ላይ ሰርች አድርጌ እጠቀማለሁ ማለት ነው። እዚህ ጋር ጥሩ ነገሩ ምንድነው? እሱ ከአስር በላይ ሪሶርስ አይሰራላችሁም። ስለዚህ ሀልስኔት የማድረግ እድሉ እጅግ በጣም አነስተኛ ነው ማለት ነው። ሌላ ቦታ ላይ ስንጠቀም ሀሉስኔት ሊያደረግ ይችላል። እዚህ ጋም ሀሉስኔሽን ሊኖር ይችላል። ነገር ግን እድሉ በጣም እጅግ በጣም አነስተኛ ነው ምክንያቱም ብዙ የተጨናነቀ ስራ እዚህ ጋር ስለማይሰራ ማለት ነው። ስለዚህ እንደምትመለከቱት ወደ ዘጠኝ የሚሆኑ ሪሶርሶችን በአንድ ጊዜ ከአንዲት ትንሽዬ ፕሮምት ብቻ አግኝቻለሁ ማለት ነው። ስለዚህ ጉግል ላይ ወይም ሌላ ቦታ ሄደን ሪሰርች ብናደርግ በጣም ብዙ ማቴሪያል ይኖራል፣ በጣም ብዙ ፊልተር ማድረግ ያስቸግረናል። እዚህ ጋር ግን በቀላሉ የምንፈልገውን ነገር አስር ያመጣለናል። ከነኛ ውስጥ ደግሞ የፈለግነውን ፊልተር አውት ማድረግ እንችላለን ማለት ነው። እጅግ በጣም ፓወርፉል የሆነ አቅምን የጨመሩለት። እንግዲህ እሱ ይሄንን እየሰራ ተጨማሪ ያስፈልገናል ወይ የሚለውን ደግሞ ስንመለከት አዎ፣ ተጨማሪ ደግሞ እናምጣለት እንላለን። አሁን ደግሞ እዚህ ጋር ምናደርጋለን፣ በዚኛው ርዕስ ላይ የዩቲዩብ ቪዲዮዎችን ብቻ አምጣልን ያለው ማለት ነው። ይሄ እንግዲህ በጣም ፓወርፉል ነ እንደሆነ እንመለከታለን። እዚጋ ከዛ ሰሚት እለዋለሁ እንደምንመለከተው እንግዲህ የዩቲዩብ ቪዲዮዎችን አሁን በሰጠሁት ርዕስ ጉዳይ ላይ ማለት ነው እየፈለገ ነው። ስለዚህ እዚጋ ጋ አግኝቷቸዋ እንደምንመለከተው ስለዚህ ከእነኝህ ውስጥ እንደገና የምናደርጋለን ፊልተር ማድረግ እንችላለን ማለት ነው። አሁን የመጀመሪያውን ስንመለከት አይደለም አልፈልገውም። አሁን የመጀመሪያውን ሁለት ምክንያቱም ዩቲዩብ ነው የምፈልገው። እዚ ጋ አሁን ዩቲዩብ አለ እዚ ጋም ዩቲዩብ አለ እዚ ጋ ሶስተኛውንም አስቀራለው ሌሎቹን አልፈልጋቸውም። አመጣሁለት ማለት ነው እንግዲህ የዩቲዩብ ቪዲዮዎችም አሁን አምጥቻለሁ። እዛ ጋ የዩቲዩብ ቪዲዮዎች ስለው ሌላ ነገር ቀላቅሎ አምጥቶልኛል። እንኛም የማልፈልጋቸውን ነገሮች ፊልተር አውት አድርግ ያለው ማለት ነው። ስለዚህ አሁን እንግዲህ ወደ ስንት ሪሶርሶች አሉ ማለት ነው እዚህ ጋር መመልከት እንችላለን። ወደ አስራ አምስት ሪሶርሶች አሉ በአንድ ጊዜ ማለት ነው። እስከ 50 ድረስ መሄድ እንችላለን፣ ነገር ግን ለዚህ ቪዲዮ ፐርፐስ እስከ 50 ድረስ መሄድ አይጠበቅብንም። አይ ብሊቭ ያለን ነገር አሁን በጣም በቂ ነው። አሁን ምን እናደረጋለን፣ እዚጋ እንመጣና ብዙ ሪሶርሶች ናቸው፣ 18 አካባቢ አሉ። አሁን እነኝህ ነገሮች በቀላሉ አንደርስታንድ ለማድረግ እንዲያግዘን ማይንድ ማፕ ምትላለች እዚጋ እንደምትመለከቱት፣ ማይንድ ማፕን እዚጋ ክሊክ አረ አደረጋለሁ ማለት ነው። ማይንድ ማፕ እንግዲህ ክሊክ ሳደርግ የሚሰጠንን ነገር አብረን እናያለን ማለት ነው። እጅግ በጣም አሪፍ የሆነ ቱል ነው ይሄ። እንደምትመለከቱት ማይንድ ማፑ ይሄንን ይመስላል ማለት ነው። ቅድም ካስገባናቸው 15 ሪሶርሶችን ወደ ማይንድ ማፕ ቀይሯቸዋል። እንግዲህ ርዕሱ እንደምትመለከቱት ዲጂታል ፕሮዳክትስ ኢን 2025 ነው የሚለው። ከዛ በኋላ ብራንች አውት አድርጓቸዋል። እንደምትመለከቱት ማርኬት ትሬንዳቸው ምን ይመስላል፣ ታይፓቸው ምንድን ነው፣ እሱ እንዴት አድርገን ነው ዲጂታል ፕሮዳክቶችን ክሬት ማድረግ የምንችለው፣ እንዴት አድርገንስ ነው የምንሸጣቸው ከዛ በኋላ ደግሞ ሪፖርቶች ውስጥ ምን ያሳያሉ፣ ማርኬት የኢኮኖሚው ትሬንድ ወዴት እየሄደ ነው የሚለውን እዚ ጋር አለ። ከዛ ውጭ ደግሞ እንዴት አድርገን ነው ዲጂታል ፕሮዳክት አይዲያዎችን ቫሊዴት ማድረግ የምንችለው የሚለውን ነገር እዚ ጋ ከፋፍሏቸዋል ማለት ነው። ወደ ስድስት የሚሆኑ ብራንች ብራንቾች እዚ ጋ ሰርቷል። እነሱም ደግሞ የራሳቸው ብራንች አላቸው እዚ ጋ እንደምንመለከተው እዚ ጋ ትንሽ ሙቭ ላደርግላችሁ ይሄንን፣ አይ ቢሊቭ ይታያል ስክሪን ላይ ብዬ ተስፋ አርጋለሁ። ስለዚህ እዚህ ጋር አሁን ለምሳሌ ማርኬት ትሬንድ ኤንድ ኦፖርቹኒቲው ምን ይመስላል የሚለውን ነገር ስነካ፣ እያችሁ እዚህ ጋር እንዴት እንዳመጣልን ግሎባል ማርኬት ሳይዙ ምን እንዳይመስል ግሮስ ድራይቨሮቹ ምኑ እንደሆኑ ከዛ ውጪ ደግሞ ማርኬት ሳቹሬሽኖቹን እንዴት አድሬስ ማድረግ እንደምንችል እዚህ ጋር አምጥቶልናል። እነሱም የራሳቸው ብራንች አላቸው። እዚህ ጋር እንደምትመለከቱት ለምሳሌ ግሮስ ድራይቨሮቹ ምንድን ናቸው፣ ይሄ ነገር እንዲያድግ ዲጂታል ፕሮዳክቶች እንዲያድጉ ተፈላጊነታቸው ዲማንዱ እንዲያድግ እያደረገ ያለው ነገር ምንድን ነው የሚለውን ነገር ስንመለከት እዚጋ ክሪኤተር ኢኮኖሚ እንደሆነ እዚጋ እንመለከታለን ማለት ነው። ከዛ ውጭ ግሎባል ማርኬት ሳይዝ ምንድነው ምንድን ነው የሚለውን ስንመለከት አያችሁ እዚጋ ማርኬት ሳይዝ እጅግ በጣም ትልቅ እንደሆነ እዚጋ ያሳየናል። ለምሳሌ ዲጂታል ኮንተንት ክሪኤሽን ወደ 38 ቢሊየን እንደሆነ፣ ኢለርኒንግ ወደ 400 ቢሊየን እንደሚደርስ በ2028 ከዛ ውጭ ደግሞ የኢቡክ ማርኬቲንግ ወደ አምስት ቢሊየን እንደሚደርስ በ2027 ከሁለት ዓመት በኋላ ማለት ነው እዚጋ ያሳየናል ማለት ነው። እጅግ በጣም ፓወርፉል የሆነ ነገር ነው ማለት ነው። ስለዚህ እነኝህን እዚጋ ሰበስባለሁ ው ብዙም እንትን አላደረገውም። ከዛ በኋላ ሶስተኛውን አድሬሲንግ ማርኬት ሳቹሬሽን የሚለውን ደግሞ ክሊክ ሳደርግለት እዚጋ እንደምትመለከቱት ማርኬቱ ሳቹሬት ያደርጋል። ማቹሬት ሳቹሬት ሲያደርግን እንዴት አድርገን ነው ያንን ሳቹሬት ያደረገን ማርኬት እንዴት አድርገን ነው ማለፍ ወይም እዛ ውስጥ ኮምፒቲቲቭ መሆን የምችለው የሚለውን ስንመለከት ኒች ማግኘት አለብን። ፋይንድ ኒች ብሎናል ዚጋ። ከዛ በኋላ ሶልቭ ፕሮብለም ፕሮብለሞችን ሶልቭ ማድረግ እንችላለን ወይ። ከዛ ደግሞ ኮምፒቲቲቭ ሪሰርች፣ ቢ ዩኒክ ዩኒክ መሆን መቻል አለብን። ከዛ በኋላ ኢንሴንቲቮችን ኦፈር ማድረግ መቻል አለብን። ከዛ ውጭ ደግሞ ኤአይን ፎር ኒች ክሪሽን መጠቀም አለብን የሚል እዚህ ጋር ሰጀሽኖች አሉ ማለት ነው። አያችሁ በቀላሉ እዚህ ጋር አይዲያዎቹን ሰብሰብ ጥር ምጥን አድርጎ ብራንች አውት አድርጓቸው በቀላሉ እንድንረዳቸው አድርጎናል ማለት ነው። ከዛ በኋላ እዚጋ ያለውን በቃ እንግዲህ ይሄ በቃ አሁን የምንፈልገው ነገር እዚጋ አግኝተናል። ከዛ በኋላ ታይፕ ኦፍ ዲጂታል ፕሮዳክቶች ምንድን ናቸው የሚለውን ደግሞ እዚጋ ስንመለከት እዚጋ ብራንቹን አያችሁ፣ በጣም ብዙ አይነት የትንሽ ላሳ አንሰው ትንሽ ጥሩ አሁን እዚህ ጋር እንደምንመለከተው ብዙ አይነት የዲጂታል ፕሮዳክት ታይፖች እዚህ ጋር ተዘርዝረዋል። ለምሳሌ ኤአይ ፓወርድ ፕሮዳክቶች እዚህ ጋር አሉ። እነሱ ራሳቸው የራሳቸውን ብራንች አላቸው እዚህ ጋር እንደምንመለከተው ማለት ነው። ከዛ እሱ እንደገና መልሶ አለው። ከዛ ኢቡክ ኤንድ ሰልፍ ፐብሊሽንግ ደግሞ አለ። እሱ ጋም ትንመለከት እዚህ ጋር እነኚህ ነገሮች አሉ። ከዛ ውጭ ቴምፕሌቶች አሉ። ዲዛይን አሴትስ፣ ኦንላይን ኮርስስ እነኝን የመሰሉ ነገሮች እዚጋ እንመለከታለን ማለት ነው። እንግዲህ በጣም ብዙ ነገሮች እዚጋ እንዳሉ ትመለከታላችሁ እያንዳንዱ ነገር ደግሞ ብራንች ያላቸውን ነገሮች ብራንች አውት እንዳደረጋቸው እዚህ ጋር እንመለከታለን ከዛ ይሄን እንደገና እንሰበሰበውና ደግሞ ክሬቲንግ ዲጂታል ፕሮዳክትስ ደግሞ እንዴት ነው እሱ እንዴት አድርገን ነው ዲጂታል ፕሮዳክቶችን ክሬት ማድረግ የምንችለው የሚለውን ነገር ደግሞ ስንመለከት እዚህ ጋር ታያላችሁ እዚህ ጋር ኤአይ ቱሎች መጠቀም እንችላለን ለምሳሌ እንደነ ቻጂቢቲ ቅድም ተጠቅመናል እንደገና ደግሞ ኤክስፐርቲስ ቱ ኢቡክ መቀየር እንችላለን ኤክስፐርት ያለን እውቀት ወደ ኢቡክ መቀየር እንችላለን እነዚህ ጋር ዘርዝሯቸዋል ማለት ነው ከዛ ውጭ ደግሞ ሴሊንግ ዲጂታል ፕሮዳክትስ ደግሞ ምን ይመስላል የሚለውን ስንመለከት እዚ ጋር ፕላትፎርሞችን ዘርዝሮልናል። ማርኬቲንግ ምን እንደሚመስል፣ ቢዝነስ ሞዴሎች ምን እንደሚሆኑ፣ ፕራይሲንግ ስትራቴጂ ምን መሆን እንዳለበት እዚ ጋር ተዘርዝሯል። ለምሳሌ ፕላትፎርምን እዚ ጋር ክሊክ ብናደርግ በጣም ብዙ አይነት ፕላትፎርሞች እዚ ጋር ዘርዝሮልናል ሁሉንም አይደለም እንግዲህ ባስቀመጥነት የሪሰርች ፋይንዲንግ መሰረት ነው። ማርኬቲንግን በተመለከተ እዚ ጋ የራሱን እንግዲህ የተለያዩ ነገሮችን እዚ ጋ አስቀምጦልናል ማለት ነው። ከዛ ውጭ ደግሞ ቢዝነስ ሞዴል ውስጥ ምን መሆን አለበት የሚለውን ስንመለከት አያችሁ፣ ሴል ኢንዲቪዥዋል ፕሮዳክት እንደገና ሴል በንድልስ፣ ኦፈር ሰርቪስስ፣ ሜምበርሺፕ ሪሴል ራይትስ እነኚህ እነኚህ ነገሮች እዚህ ጋ ዘርዝሯል ማለት ነው። ከዛ ውጪ ፕራይሲንግ ስትራቴጂ በዛው ልክ ውልቅ እዚህ ጋ ብራንች አውት አድርጎ አስቀምጦልናል ማለት ነው። እንግዲህ አያችሁ እንግዲህ በጣም ኮምፕሌክስ የሆኑ ወደ ከአስራ አምስት በላይ የሚሆኑ ሪሶርሶችን ነው የሰጠ ነው። እነኚህ ነገሮች ጭምቅ አድርጎ በጣም በጣም ግልጽ በሆነ መንገድ እዚህ ጋ በምንረዳው መልኩ አስቀምጦልናል ማለት ነው። ይሄ እጅግ እጅግ በጣም ፓወርፉል የሆነ ቱል ነው። እዚጋ እንደምትመለከቱት እጅግ በጣም ያምራል። ከማማር በበለጠ ደግሞ ቫልዩ የምናገኝበትን ነገር ነው እዚጋ የሰጠ ማለት ነው። ከዛ በኋላ ደግሞ እንደገና መልሰን ዲጂታል ኢኮኖሚ ምን ይመስላል የሚለውን ነገር ደግሞ ስንመለከት እዚጋ አስቀምጦልናል ማለት ነው። አያችሁ እያንዳንዳቸው የራሳቸው አሁንም ሰብ ብራንች አላቸው ማለት ነው። ከዛ ውጭ መጨረሻ ላይ ደግሞ እንዴት አድርገን ነው በጣም ኢምፖርታንት ነው። እዚጋ ከዛ በኋላ እንዴት አድርገን ነው ቫሊዴት ማድረግ የምንችለው የሚለውን ነገር ስንመለከት እዚጋ አስቀምጦልናል። አንደኛ ኪወርድ ሪሰርች፣ ጉግል ትሬንድስ፣ ፌስቡክ ግሩፕስ፣ ኢንዱስትሪ ፎረምስ፣ ፕሮዳክት ሪቪውስ፣ ስታርት ስሞል ን ኢትሬት፣ ቶክቱ ፖቴንሻል ዩዘርስ ወዘተርፈ እዚጋ ዘርዝሮልናል። አሁን ይሄ እጅግ እጅግ በጣም ወሳኝ የሆነ ነገር ነው ማለት ነው ስለዚህ እንግዲህ እዚ ጋር እነኝን ነገሮች ነው ያገኘ ነው በቀላሉ ከማይንድ ማፕ ይህንን አድርገናል ማለት ስለዚህ ይሄንን ማይንድ ማፕ ከፈለግን እዚ ጋ አምጥተን እዚ ጋ እንደምትመለከቱት ዳውንሎድ ማድረግ እንችላለን እዚ ጋ ዳውንሎድ ማድረጊያ ሊንክ አለች እዚ ጋ እዚ ጋ የምትመለከቷት በተን ማለት ነው ከዛ ውጭ ደግሞ እዚ ጋ ሳይዙን እንደዚህ መጨመርም እንትን ማድረግ ቻላችሁ ወይ ደግሞ በከርሰራችሁ እዚ ጋ ሙቭን ማድረግ ትቻላችሁ ማለት ነው እንግዲህ ይሄኛው እጅግ በጣም ፓወርፉል ቱር እንደሆነ ተመልክተናል ማለት ነው ከዛ ውጭ እንግዲህ የተለያዩ ጥያቄዎችን እዚህ ጋር መጠየቅ እንችላለን። ለምሳሌ ባይ ዲፎልት የሚመጡ ጥያቄዎች አሉ እዚህ ጋር እንደምትመለከቱት ከታች ማለት ነው። እነሱን ክሊክ አድርጋችሁ እንደዚ ጥያቄዎችን መጠየቅ ይችላላችሁ። ካልፈለጋችሁም ደግሞ ለምሳሌ እዚህ ጋር እኔ ጥያቄ ጠይቀዋለሁ። ምንድን ነው ያልኩት? ቪዥዋል የሚያስፈልገው ዚ ሪፖርት ውስጥ የት ጋ ነው ብዬ ጠይቀዋለሁ። እዚህ ጋር እንግዲህ ጋ እንደምትመለከቱት ይሰጠኛል ማለት ነው። ጥያቄ መጠየቅም እንችላለን። እንደገና ደግሞ ፕሮምቶች አሉ ዚጋ፣ እነሱንም መጠቀም እንችላለን ማለት ነው። እንግዲህ ሌላው ልናደርግ የምንችለው ነገር ምንድን ነው? እሱ የኦዲዮ ፊቸሩን መጠቀም ነው። እንደ ፖድካስት አይነት ነገር ማግኘት እንችላለን። ስለዚህ በጽሁፍ ብቻ ሳይሆን በቮይስም ወይም ደግሞ በድምፅም እንደዚሁ ሊያግዘን ይችላል ማለት ነው። ይሄን ለማድረግ በቀጥታ ምን ማድረግ እንችላለን? ዚጋ ጀኔሬት ነው የምንለው። ዚጋ እንደምትመለከቱት ከፈለጋችሁ እዚህ ጋር እንደምትመለከት ዲፕ ዳይቭ ኮንቨርሴሽን አለ። ስለዚህ ጋር እሱን ጀነሬት እንለዋለን ማለት ነው። ስለዚህ ጀነሬት እያደረገ እሱ ኦዲዮ ጀነሬት አርግ ብለነዋል። እንደ ፖድካስት አይነት ነው፣ በኋላ እንመለከታለን ሲጨርስ። ከዛ ውጭ እዚህ ጋር መተን ሼር ማድረግ እንችላለን። እዚህ ጋር የሰራናቸውን ነገሮች ለምንፈልገው ሰው ወይም ደግሞ ለስራ ከሆነ የምንፈልገው ከስራ ጋር በተገናኘ ሼር ማድረግ እንችላለን። ከዛ ውጭ እዚህ ጋር ሴቲንግ አለ። ሴቲንግ ላይ ማስተካከል የምትፈልጉት ነገር ካለ ማስተካከል ትችላላችሁ። ከዛ ውጭ እዚህ ጋር ቋንቋ ብያችኋለው እንግዲህ ወደ 50 ቋንቋ አካባቢ እንዲ ሚችል አድርገውታል። ስለዚህ ከነኛ አሁን ያለው ዲፋልት ነው። ዲፋልቱ እንግሊዝኛ ላይ ነው። ነገር ግን እዚህ ጋር ችን እንከፍትና እዚህ ጋር እንመጣና ሴቲንግ ላይ እንመጣና ከዛ እዚህ ጋር አውትፑት ላንጉዌጅ የሚል አለ። ከዛ በኋላ ምን እናደርጋለን? እዚህ ጋር የምትመለከቷት አሮ አለች። እሷን ክሊክ ስናደረግ እዚህ ጋር እንደምንመለከተው ብዙ ቋንቋዎች አሉ ማለት ነው። ስለዚህ ከአፍሪካ ውስጥ አፍሪካንስ አለ። ከዛ ውጭ አማርኛ የለም እንዳጋጣሚ ሆነው ወይም ሌሎች የኢትዮጵያ ቋንቋዎች እዚህ ውስጥ አልተካተቱ ስለዚህ ግን ሌሎች ቋንቋዎች አሉ። እዚጋ እንደምትመለከቱ ብዙ አይነት ቋንቋዎች አሉ። ወደ 50 ቋንቋዎች አካባቢ ነው እዚጋ አካተናል ያሉት። እንግዲህ ይሄንን ወደፊት እንግዲህ የእኛም ቋንቋዎች ሊገቡ ይችላሉ ማለት ነው። ስለዚህ ይሄንን ሌላ የጨመሩት ነገር ነው። ከዛ ውጭ እንግዲህ እዚህ ጋር ፍሪኩዌንትሊ አስክድ ኩዌስትሽንም እንደዛ ጀነሬት ማድረግ ቻላችሁ። ታይምላይንም እዚህ ጋር እንትን ማድረግ ቻላችሁ። ለምሳሌ ታይምላይን እዚህ ክሊክ ብናደረግ ይሄኛው ኦዲዮ እየሰራ ነው፣ እዚጋኛ የምንመለከተው እዚጋ ለምሳሌ ብንመለከት፣ ያው እንደምንመለከተው ታይም ላይን እዚጋ ክሬት አርጎልናል ማለት ነው። እዚጋ እንደምትመለከቱት ሪሰርች ውስጥ የተካተቱ ነገሮችን በታይም ላይን በጊዜ ሰሌዳ መሰረት አስቀምጦልናል ማለት ነው። ከዛ ውጪ ወደ ስተዲ ጋይድን መንካት እንችላለን። ስተዲ ጋይድን ደግሞ ክሊክ ስናደረግ፣ እንደዚሁ እንደ ስሙ ስተዲ ጋይድን ያዘጋጅልናል ማለት ነው። እዚጋ ጀነሬት እያለ ነው። ያው እንደምትመለከቱት ስተዲ ጋይዱን እዚጋ ሰርቶልናል ማለት ነው። እዚጋ ስተዲ ጋይድ አለን። እሱንም እዚህ ጋር እንደምትመለከቱት በጣም አሪፍ የሆነ ስተዲ ጋይድ ነው የሰራው። ስለዚህ ይህኛውም ሌላኛው ነገር ነው ልናከናወን የምንችለው ማለት ነው። ከዛ ውጭ እዚህ ጋር ፍሪኩዌንትሊ አስክድ ኩዌስትሽን የሚልም እንደዚሁ አለ። ፍሪኩዌንትሊ አስክድ ኩዌስትሽን እንደዚህ ጋር ክሊክ አደርጋችሁ ይችኛዋል ማለት ነው። እዚህ ጋር እሱንም ጀነሬት ያደርግላችኋል ማለት ነው። ከላይ እንግዲህ የሚኖረው ሌተስቱ ነው። ስለዚህ እዚህ ጋር እንደምትመለከቱት ይኸው እዚህ ጋር ፍሪኩዌንትሊ አስክድ ኩዌስትሽን በዚህ ፎርም ማለት ነው። ለምሳሌ እዚህ ጋር ይህን ጥያቄ ጠይቋል። ከዛ እዚህ ጋር መልስ አዘጋጅቷል። ከዛ እዚህ ጋር ሌላ ጥያቄ ጠይቋል። እዚህ ጋር መልስ አዘጋጅቷል ማለት ነው።

ከዚህ ውጭ እንግዲህ ኢንተረስቲንግ ነገሩ እዚህ እነሱ የሚያደረጉት ኮንቨርሴሽን አቋርጠን እኛ ራሱ ጥያቄ መጠየቅ እንችላለን ማለት ነው። ይህንን ለምሳሌ እዚህ ጋር እንደዚህ ኢንተራክቲቭ ሞድ የምትላለች እዚህ ጋር ማለት ነው። እሷን ኢንተራክቲቭ ሞዷን እንደዚህ ክሊክ ብታደረጓት እዚህ ጋር ይመጣላችኋል። እዚህ ጋር ያችችኛዋን ጆይን የምታደረገውን እዚህ ጋር ጆይን ማድረግ እንችላለን ማለት ነው። እንግዲህ እነኝን ፊቸሮች አሉ። ይሄ መጀመሪያ የነበረ ነው በእርግጥ። መልካም እንግዲህ ተመልካቾቻችን፣ በዛሬው ፕሮግራማችን ያዘጋጀንላችሁ ፕሮግራም ኖትቡክ ኤል ኤምን ተጠቅመን እንዴት አድርገን ሪሰርች እንደምናደርግ በተለይ ደግሞ ዲጂታል ፕሮዳክት ላይ የተመለከቱ ጉዳዮችን እንዴት አድርገን ሪሰርች እንደምናደርግ ተመልክተናል። ማይንድ ማፕ ሰርተን ብዙ ነገሮችን ለመመልከት ሞክረናል። እንደዚሁም ሪሰርች አድርገናል። ከዛ ውጭ ደግሞ አዲስ የተጨመሩ ፊቸሮችን አይተናል። ከዛ በተጨማሪ ደግሞ የኦዲዮን ወይም ደግሞ የፖድካስት ስታይሉን ተመልክተናል ማለት ነው። እሱን ተጠቅመን ወደ 16 17 ደቂቃ የሚሆን ፖድካስት ጀነሬት አድርጎልናል። ይህን ፖድካስት በ ቴሌግራም ገጻችን ላይ ሼር እናደርግላችኋለን። ከዛ ውጭ ደግሞ የተጠቀምናቸውን ፕሮምፕቶች ቴሌግራም ገጻችን ላይ እናቀርባለን። ቴሌግራም ገጻችን ላይ ሄዳችሁ ጆይን ማድረግ ትችላላችሁ ማለት ነው። እንግዲህ ለዛሬ ያዘጋጀነው ፕሮግራም ይሄንን ይመስላል። ቻናል ምናልባት ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ላይክ፣ ሼር፣ ኮሜንት ማድረግ እጅግ በጣም ይበረታታል። ለዛሬ ስለነበረን ቆይታ እናመሰግናለን። በሌላ ጊዜ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ